ሰላም ጤና ይስጥልን። የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን፣ የወንጌል አማኞች ድምጽ ነው የእሳቱ መረጃዎች ይዘላችሁ ቀርበናል። ከመረጃዎቹ ጋር በተለይም ደረጅ አብሬያችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜናዎች፣ የኢቫንጀሊካል ቲቪ ስምን በመጠቀም የተሳሳተ መረጃ በመልቀቅ ላይ ከሚገኙ አካላት ጥንቃቄ እንዲደረግ ማሳሰቢያ ተሰጠ። ስምንተኛውን ዓለም አቀፍ የምክር ቤትና የሃይማኖት መሪዎች ኮንፈረንስን አስመልክቶ በካዛኪስታን ኤምባሲ ማብራሪያ ተሰጠ። በቅድሚያም የኢቫንጀሊካል ቲቪ ስምን በመጠቀም የተሳሳተ መረጃዎችን በመልቀቅ ላይ ከሚገኙ አካላት ጥንቃቄ እንዲደረግ ማሳሰቢያ የተሰጠ ባልደረባችን አማኑኤል ለቢሶ ዝርዝር አለው። አሁኑን የኢቫንጀሊካል ቴሌቪዥን ስምን በመጠቀም የተሳሳተ መረጃ በመልቀቅ ላይ የተሰማሩ አካላት እየተስተዋሉ ይገኛሉ። በተለይም በፌስቡክ ገጽ ላይ እየተንቀሳቀሱ የሚገኙ አካላት ቲቪውን የማይመጥኑ የተለያዩ ጽሁፎችን በኢቫንጀሊካል ቴሌቪዥን ስም እያሰራጩ ይገኛሉ። የሐሰተኛ መረጃዎቹ ሰለባ ከሆኑት መካከል አንዷ ወይዘሮ አያህሉሽ ተስፋዬ ናቸው። ታዲያ የኢቫንጀሊካል ቲቪን ስም ይዘው በሚንቀሳቀሱት ማህበራዊ ሚዲያዎች ላይ እንዴት ራሳቸውን እንዳገኙ በስልክ ከርሳቸው ጋር በነበረን ቆይታ ጠይቀናቸው ነበር። እኔ የማውቀው ነገር የለም። ቅዳሜ እለት ከልጆች ጋር አብሬ ቤት ነው ያመሸሁት። ቤት ነው የልጅ ባለቤት ጋር አብረን ያመሸነው። ጠዋት ግን እሑድ ስልክ ተደወለና እንደዚህ አይነት ማህበራዊ ሚዲያ ላይ ተለቋል አሉኝ። እኔ ቲክቶክ የለኝም። ከዛ ማን ነው የለቀቀው ስል አይ በኢቫንጀሊካን ስም ነው አለ። እንዴ እኔ ሳላውቅ፣ እኔ የማውቀው ነገር ሳይኖር እንዴት ኢቫንጀሊካን እንዲህ አይነት ነገር አይሰራም። በኤቫንጀሊካል ስም ሌላ ሰው ነው ያደረገው፣ ብዬ የአሁድ ስለነበረ ታገስኩ። የተለያዩ ሰዎች ለእኔም ስልክ ደወሉ፣ ለልጆቼም በያሉበት ደወሉ። ከዛ በኋላ ስትሪንሹ አድርገው ሲያሳዩኝ ድሮ የተሰራ ከላው ላይ ቀንጨብ ቀንጨብ ቀንጨብ አድርገው፣ እኔ ምን እንዳሉ አላቅም፣ ግን በጣም የሚያሳዝን ለዚህ ሴትዮ ጸልዩላት። ከምሽቱ ሁለት ሰአት ሙሉ ነው ለኛ የነገረችን፣ ጆሮአችንን እስኪሰል ይሄው። በያው አምላክ በእግዚአብሔር ፊት ነው ምንም የማውቀው ታሪክ የለም። በነበረን ቆይታም የተለጠፈው ነገር ያለ እርሳቸው ቀን የተለጠፈና ያሉበትን አሁናዊ ሁኔታ የማይገልጽ እንደሆነ አበክረው ነግረውናል። ግልጽም አይደለም፣ ምንም አይደለም። ሁሉም ልጆቼ ናቸው የደወሉት። ወንዶቹ ልጆቼ ደወሉ፣ ሴቶቹ ልጆቼ ከውጭ ደወሉ። ምንድን ነው ደግሞ የተፈጠረ ሲሉኝ እኔ በእውነት ምንም ነገር አላውቅም። ከማንም ጋር ኮኔክሽን የለኝም። በሰላም ከልጆቼ ከልጆቼ ባለቤት ጋር አብረን በሰላም ጠዋት ነው ያየሁት ጠዋት ነው በስልክ የተነገረኝ እና ልጆችን በጣም አዘኑ። እኔ ሰኞ ዕለት ጠዋት ኤቫንጀሊካልን አቃለው ከዚህ በፊት ሄጃለው ቻናሉን አቃለሁ መንፈሳዊ ቻናል ነው። እንደዚያንን ነገር ማቀው ነገር የለም ስለዚህ ይህን ጋብዬ ነው ይንትን የደወልኩት። ኤቫንጀሊካል ቴሌቪዥን በበኩሉም በቲቪው ስም የሚደረገውን የግለሰቦችን ስም ማጥፋት እንደማይቀበል በመግለጽ ከሚሰራጩ የሀሰት መረጃዎች አማኞች ራሳቸውን ሊጠብቁ አሳስበዋል። ከዚህም ባለፈ እንደዚህ የሚያደርጉ አካላት በሕግ አግባብ ከዚህ እኩ ድርጊታቸው እስኪታቀቡ ካውንስሉ አስፈላጊው ነገር እንደሚያደርግ አሳውቆ ትክክለኛው የጣቢያው ድረገጽ በምስሉ ላይ የሚታየው ኢቫንጀሊካል ሚዲያ ካውንስል የሚለው ብቻ መሆኑን አሳውቀዋል። ስምንተኛውን ዓለም አቀፍ የምክር ቤትና ሃይማኖት መሪዎች ኮንፍራንስን አስመልክቶ በካዛኪስታን ኤምባሲ ማብራሪያ ተሰጠ። የኢትዮጵያ ሃይማኖት ተቋማት ጉባኤ ከካዛኪስታን ሪፐብሊክ ኤምባሲ ጋር በመተባበር በኤምባሲው ቅጥር ግቢ ውስጥ መስከረም 7 ና 8 ቀን 2018 ዓ ም በካዛኪስታን አስተን ከተማ የተካሄደውን ስምንተኛውን ዓለም አቀፍ የምክር ና የሃይማኖት መሪዎች ኮንፈራንስን አስመልክቶ ማብራሪያ የተሰጠ ሲሆን በመድረኩም በጉባኤው ና በኤምባሲው መካከል ቀጣይ በሚሰሩ ስራዎች ዙሪያ ምክክር ተደርጓል። በመድረኩም የኢትዮጵያ ሃይማኖት ተቋማት ጉባኤ የስራ አመራር ቦርድ ና የማኔጅመንት አባላት የአባል የሃይማኖት ተቋማት ከፍተኛ የስራ ኃላፊዎች ና የኤምባሲ ከፍተኛ የስራ ኃላፊዎች ተሳታፊዎች ሆነዋል። የካዛኪስታን አምባሳደር ክቡር ዛሃልጋስ አድቫይቭ እንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን የካዛኪስታን ታሪካዊ ሁኔታን በመዳሰስ እንዲሁም የቴክኖሎጂ እምርታ እያሳየች መሆኗን በማስረዳት ከኢትዮጵያ ጋር በመተባበር በአጋርነት መስራት የሚቻልባቸው የተለያዩ በርካታ መስኮች መኖራቸውን አስረድተዋል። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በበኩላቸው በካዛኪስታን ሪፐብሊክ አስታና ከተማ የተካሄደው ዓለም ማዕቀፍ ኮንፈረንስን ከእንግዶች አቀባበል አንስቶ እስከ መድረክ ፍጻሜ ድረስ ምን ይመስል እንደነበረ ምልከታቸውን ለታዳሚ አካፍለዋል። አክለውም ከካዛኪስታን ኤምባሲ ጋር ያለንን አጋርነት በማሳደግ በቀጣይ በጋራ የተለያዩ አጀንዳዎች ላይ በትብብር ለመስራት ዝግጁ መሆናቸውን አስረድተዋል። በመጨረሻም ከተሳታፊዎች ለተነሱ ጥያቄዎች ማብራሪያና ምላሽ ከተሰጠ በኋላ የዕለቱ መድረክ ተጠናቋል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ ነው። የደቡብ ኢትዮጵያ ሮቦ ሲኖዶስ ከማህበረ ምእመናን መሪዎች ጋር በ2025 ዓ ም ሶስተኛ ዙር የስልጠናና የውይይት መድረክ አካሄደ። ባልደረባችን ያደት የመላኩ ተጨማሪ ያላት። በመድረኩ የደቡብ ኢትዮጵያ ሮሆቦ ሲኖዶስ ፕሬዝዳንት ቄስ ከተማ ካምሌ ራስን ስለመቻል ስልጠና የሰጡ ሲሆን በሰጡት ስልጠና ትጉ ሰራተኞች ያስፈልጉናል፣ ስራ አብዝቶ የሚሰሩና የሚያሰሩ ያስፈልጉናል፣ ለትውልድ የሚሸጋገሩ ስራዎች ያስፈልጉናል ስሉ ገልጸዋል። የቤተ ክርስቲያን ስራ የግላችንን ስራ ካጠናቀቅን በኋላ የምንተገብረው ሊሆን አይገባም። እግዚአብሔር የሚፈልገውን አይነት በረከት ለመባረቅ ቅድሚያ ለቤተ ክርስቲያን ስራዎች ልንሰጥ ይገባል ብለዋል። ለቤተ ክርስቲያን እድገትና ለውጥ እንደ ነህምያ ከፍተኛ ጾም፣ ጸሎት እንደሚያስፈልግና ስራዎችን መቆጣጠር መከታተልና መመልከት እንደሚያስፈልግ ተናግረዋል። ሲኖዶሱ ቀጣይ በርካታ መንፈሳዊና ልማታዊ ስራዎችን ለመስራት አቅዶ እየሰራ መሆኑን ገልጸው ከአርባ በላይ ተማሪዎች በሲኖዶሱ ስፖንሰርሺፕ በተለያየ መንፈሳዊ ተቋማት እየተማሩ የሚገኙ ሲሆን ስልሳ የችግርተኛ ቤተሰብ ልጆችን ድጋፍ በማድረግ እያስተማሩ መሆኑን ገልጸዋል። በአሁኑ ሰዓት የገረሰ መጽሐፍ ቅዱስ ትምህርት ኮሌጅ በሰርተፍኬትና በዲፕሎማ 140 ተማሪዎችን እያስተማረ ይገኛል ያሉት ፕሬዚዳንቱ ከእያንዳንዱ ሰበካ ቢያንስ አምስት ሰው ትምህርት ላይ እንዳለ አስታውቋል። መረጃው በኢትዮጵያ ወንጌላዊት ቤተ ክርስቲያን የደቡብ ኢትዮጵያ የሮቦት ሲኖዶስ ነው። ወደ ተመልካቾቻችን፣ መረጃዎቻችን አሁንም እንደቀጠሉ ናቸው። አብራችሁን ቆዩ። የኢትዮጵያ አንድነት በክርስቶስ ወንጌል አማኞች ቤተክርስቲያናት ህብረት በሸገር ከተማ አስተዳደር የህብረቱን ቅርንጫፍ ጽሕፈት ቤት አደራጀ። መስከረም 22 ቀን 2018 ዓ.ም ላይ የኢትዮጵያ አንድነት በክርስቶስ ወንጌል አማኞች ቤተክርስቲያናት ህብረት በሸገር ከተማ አስተዳደር ስር ከሚገኙ የህብረት አባላት ጋር በሸገር ከተማ እግዚአብሔር የሁሉ ገዢ ዓለም አቀፍ ቤተክርስቲያን ባደረገው ስብሰባ የህብረቱ ሰብሳቢ ሐዋርያው ኢዩኤል አብርሃም ከሸገር ከተማ የመጡትን የህብረቱን አባላት የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን ስለ ህብረቱ ወቅታዊ ሁኔታና የሸገር ከተማ አስተዳደር አደረጃጀትን በተመለከተ ማብራሪያ በመስጠት ስብሰባውን አስጀምረዋል። የህብረቱ ጠቅላይ ኃላፊ ሐዋርያ ተሰማ ሀብተ ወልድ ለተሰብሳቢዎች ሰላምታ በማቅረብ ቀጣይ ስለሚኖረው መዋቅራዊ አደረጃጀት ገለጻ አድርገዋል። በመቀጠልም የህብረቱ ምክትል ፕሬዚዳንት ዶክተር አማኑኤል አብርሃም ባለራዕይና የነቢያት አገልግሎት በሚል ርዕስ የእግዚአብሔርን ቃል ያካፈሉ ሲሆን በሸገር ከተማ ለሚገኙ ለህብረቱ አባላት መልእክት አስተላልፈዋል። በዕለቱም ህብረቱ የሸገር ከተማ አስተዳደር ቅርንጫፍ ጽህፈት ቤት የስራ አስፈጻሚ አመራሮችን የሰየመ ሲሆን ከህብረቱ የተጣላባቸውን ኃላፊነት በአግባብ እንዲወጡና ከምንም ጊዜ በላይ ተጠናክረው እንዲሰሩ አቅጣጫ እንደተሰጠ ህብረቱ አስታውቋል። በመጨረሻም የህብረቱ ሰብሳቢ ሐዋርያዊ ዩኤል አብርሃም አዲስ ለተመረጡና ለተሰየሙ ለሸገር ከተማ አስተዳደር ቅርንጫፍ ጽህፈት ቤት የስራ አስፈጻሚ አባላት ጸሎት በማድረግ መርሃ ግብሩ መጠናቀቁን ከህብረቱ ያገኘነው መረጃ ያ አመላክታል ግድ አለው በሚል ርዕስ የተዘጋጀው የራእይ ማጋራትና የወላጆች ውይይት መርሃ ግብር በዩጎብ ሲቲ ቤተ ክርስቲያን ተካሄደ። ባልደረባችን አማኖዊ ሌቢሶ ዝርዝር አለው። የዳዊት ልጅ በሚለው ዝማሪው በብዙዎች ዘንድ በሚታወቀው ናትሌል ወልዳብ ልጅናት ያዘጋጅነት መስከረም ሃያ 2018 ዓ ም በመማፀኛ ከተማ ቤተ ክርስቲያን የራእይ ማጋራት እንዲሁም በልጆች ጉዳይ ከወላጆች ጋር የውይይት ጊዜ ተካሂደዋል። ግዳለው የተሰኘው እንቅስቃሴ አካል የሆነው ይሄ ፕሮግራም በኤልቬዜት ኢቨንትስ አጋርነት የተዘጋጀ ሲሆን ልጆች ከማህበራዊ ሚዲያ አንጻር ያላቸውን ተጋላጭነት አስመልክቶ ከወላጆች ጋር ውይይት የተካሄደበት ነበር። የፕሮግራሙ አዘጋጅ እና የግዳለው እንቅስቃሴ መሪ የሆኑት ናትኔል ወልዳፕ ከዝግጅት ክፍላችን ጋር ባደረጉት ቆይታ ስለ መራ ግብሩ እንደሚከተለው ብለውናል። በተለይ የክርስቲያን ልጆች አሁን ባለው ሁኔታ ሚዳ በጣም ያያሉ እና አሁን ምሳሌ ከቤታችን ስወጣ የሆነ ሌቪዥን ከፍተንላቸው እንወጣለን። የተለያዩ የሀበሻም ሊሆን ይችላል የፈንጅ ፕሮግራሞች አሉ እና እነዛም ፕሮግራሞች በሚመለከቱት ጊዜ እኛ ዝም ማለታቸውን፣ ጸጥ ማለታቸውን እና እኛ የምንፈልገውን ስራ እንድንሰራ ፍሪደም ማግኘታችን ነው የምናስበው። ግን ምን አይነት ነገር እያዩ እንደሆነ አናስተውልም። ወይም ደግሞ አብዛኛው ወላጅ ቁጭ ብሎ ከልጁ ጋር ያንን ፕሮግራም ለማየት ጊዜ የለውም እና እኔ ደግሞ ኦብዘርቭ እንዳረፋቸው አብዛኞቹ ፕሮግራሞች ሁሉ ማለት በሚቻልበት የፈረንጅ የህጻናት ፕሮግራሞች ላይ ውስጡ ድብቅ የሆኑ መልእክቶች አሉ። ህጻናቶች የሚያያቸው ማለት ነው። አሁን ለምሳሌ ወንድ ልጅ የሴት ልብስ ለብሶ ሊሆን ይችላል የሚያዩት፣ ወይ ደግሞ ሁለት ወንድና ወንድ ፍቅር አንድ ላይ ሆነው ሊያዩ ይችላሉ፣ ወይ ደግሞ ሁለት አባትና አባት ብቻ የሆኑ ወላጆች የሚያሳድጓቸው ልጆች ላይ ይችላሉ። እንደዚህ አይነት ነገሮች እንግዲህ በጣም ብዙ ናቸው ሜሴጆቹ፣ እዛ ፕሮግራም ላይ ያው የተወሰነውን ገለጻ ለማድረግ ሞክርለው። ይሄንን ነገር እኛ አናየውም ግን ልጆቹ ያዩታል። ምናልባት ነገሮቹ የሚመጡት በሆነ ጊዜ አንዴ ስለሆነ ኦቨሮል እኛ ስናየው ነገሮቹ ጥሩ የሆኑ ይመስሉናል፣ ግን አይደሉም። ሶ ይሄንን ነገር ለወላጆች የማንቂያ ነገር በመስጠት ልጆቸውን ልጆቻቸውን ቴክ ኬር እንዲያደርጉ ወይም ደግሞ ሚውትን ነገር እንዲ አንደኛ አውርተናል፣ በዛም ጉዳይ ላይ ተወያይተንበታል። እንዲሁም ጋር ንጉሴ ቡልቻ ና ግስት ደግሞ እነሱ ፕሮፌሽናሊ ና እንደ መንፈሳዊ አባት ደግሞ የሚሰጡትን ነገር ሰጥተዋል። ከዚህ በተጨማሪም ጥቅምት ሁለት ስለሚመረቅ ልጆች አልበምና ስለ አስፈላጊነቱ የሚከተለውን ብለውናል። ከዚህም እንቅስቃሴ የመጀመሪያው የሆነው የልጆች መዝሙር ማዘጋጀት ነበረ። ኦልሞስት የልጆች መዝሙር አዘጋጅተን ጨርሰን፣ ጥቅምት ስምንት ባህሎት አሜል ቤተ ክርስቲያን ይመረቃል። ሌላኛው ደግሞ መጽሐፍ ነው የልጆች መጽሐፍ ማዘጋጀት የሚባል ምክንያቱም ትሊ ስክሪን ላይ ብቻ ማስረፋቸውም ትንሽ እንትል ስለሚችል ከስክሪን ባለፈ መጽሐፍ ማየት እንዲችሉ ደግሞ መጽሐፍ አዘጋጅተንላቸዋል። የሚገርም መዝሙር ወሱ ብዙ ጊዜ ህጻናት የሚዘምሩት የትልልቅ ሰው መዝሙር ነው እና ሕፃናት ሁል ጊዜ ትልቅ ሰው መዝሙር መዝመር የለባቸውም ብዬ አስባለሁ። አንድ ሕጻን ልጅ የትልቅ ሰዎችን መዝሙር ዝም ብሎ ቢዘምር ሞር ሃይማኖተኛ እየሆነ እንጂ የሚሄደው መንፈሳዊ እየሆነ አይሄድም። ኢየሱስ ደግሞ ሕጻናትን ወደ እኔ እንዲመጡ አትከልክሏቸው ብሏል። በእለቱም ለልጆች ትኩረት መስጠት ላይ ትኩረት ያደረገ ፊልም ለእይታ በቅቷል። በእርግጥ ከረፈረ የእሷት ደቂቃ ፊልም ነች፣ ግን ምናልባት አሁን ያወራሁትን ወሬ ሁሉ የሚይዝን ወላጅና ልጅ ኖሮ ስለሚገባ ኮሚኒኬሽን የምታወራ ሙዚቃዊ ፊልም ነች። እንግዲህ እሱ ፊልም ተደርቋል። የነገርኩ ነገሮች ሁሉ የሚመጡት ልጆች እና ሶሻል ሚዲያስ፣ ልጆች ኢንተርኔት፣ ልጆች እና ታብሌት የሚፈጥርባቸውን ችግር የሚገልጥ ፊልም ነው። አሚን ወላጆች ማየት አለባቸው። ይሄ ፊልም ቢያንስ አንድ ጊዜ የፊልም ቢያዩ ሞር እንግዲህ ስለ ግድ አለውም እንቅስቃሴ ቤታቸው ግድ እንደሚላቸው እርግጠኛ ነኝ። ዩቲዩብ ላይ ተምጧል እንግዲህ ናትናኤል ወልዳብ የሚል ቻናሉ ላይ ያገኙታል። የንቅናቄው አስተባባሪ የሆኑት ናትናኤል ወልዳብም ወላጆችን የማንቃትና ልጆችን በሚዲያ የመድረስ እንቅስቃሴ በአጥቢያ ቤተክርስቲያናት ቀጣይነት እንደሚኖረው ነግረውናል። ከዛ በኋላ ግን በቀጣይነት በየአጥቢያ ቤተክርስቲያኑ እየሄድን ይህንን እንቅስቃሴ ማድረግ ፈልጋለን። ስለ ልጆች ወላጆችን ማንቃት እንፈልጋለን። ወንጌል ለትውልድ ሚኒስትሪና ሲኤምጂኤም ሚኒስትሪ ሁለት መቶ አርባ የቤተ ክርስቲያን ተካዮችን አስመረቁ። ባልደረባችን ቃል ኪዳን እንዳለ ተጨማሪ ያላት። ወንጌል ለትውልድ ሚኒስትሪ ጂ ፎር ጂና ሲኤምጂኤም ሚኒስትሪ በጋራ ያሰለጠኗቸውን ሁለት መቶ አርባ አገልጋዮች መስከረም ሀያ አንድ ቀን ሁለት ሺ አስራ ስምንት አመተ ምህረት በደማቅ ስነ ስርአት አስመርቀዋል። ተመራቂዎቹ ለሁለት አመታት በቤተ ክርስቲያን ተከላና በደቀ መዝሙርነት ስልጠና ሲወስዱ ሲያገለግሉ የቆዩ ናቸው። የመረቀው መርሃ ግብር የጂ ፎር ጂ የትምህርት ምርትና ስልጠና ዘርፍ ዳይሬክተር በሆኑት በወንድም በየነ በተካ ጸሎት የተከፈተ ሲሆን ለተመራቂዎች የእንኳን ደስ ላችሁ መልእክትም ቀርበዋል። መልእክቱን ያስተላለፉት የሲኤምጂ ሚኒስትሪ ዋና ፕሬዚዳንት ፓስተር መዝገቡ ጸምሩ እና የጂፎርጂ ሚኒስትር ዋና ዳይሬክተር አቶ ወንዱ ሱማሌ ነበሩ። በምረቃው ላይ የቃለ እግዚአብሔር መልእክት ያስተላለፉት ደግሞ የጂፎርጂ ሚኒስትሪ ቦርድ አባል የሆኑት ወንጌላዊ ዶክተር ሄኖክ ጌታቸው ናቸው። በመርሃ ግብሩ ላይ ሁለቱ ሚኒስትሪዎች በአጋርነት ለወንጌል ዝግ በሆኑ አካባቢዎች ማለትም በሀላባ፣ በስልጤ፣ በአጄ፣ በሲራሮ፣ በዶርዜ ና በጊዶሊ አካባቢዎች ያከናወኗቸውን የአገልግሎት ሪፖርቶችም አቅርበዋል። በሪፖርቱም የጂፎርጂ ሚሽን ዳይሬክተር አቶ ዘነበ ዘነበዳላቻ አገልግሎቱ አስደናቂ ውጤት አስመዝግቧል። ከ1መቶ 30ሺ ሰዎች በላይ የክርስቶስን ወንጌል የሰሙ ሲሆን ከ2500 ሰዎች በላይ ወደ እግዚአብሔር መንግስት ተቀላቅለዋል። ከ600 በላይ ሰዎች ተጠምቀ ተቀብለዋል። እንዲሁም ከመቶ ሰማንያ በላይ የቤት ቤተክርስቲያናትም ተተክለዋል ሲሉ ተናግረዋል። ተመራቂዎቹ በሁለት አመታት ቆይታቸው ለወንጌል ስርጭት፣ ለቤተ ክርስቲያን ተከላ፣ ደቀ መዝሙር ለማፍራትና መሪዎችን ለማብቃት በሚረዱ 11 የቲቲአይ ሚኒስትሪ ስርዓተ ትምህርቶችን ባካተቱ መጽሐፎች ላይ ስልጠና ሲያገኙ ቆይተዋል። በስልጠናዎቹም ሙሉ መጽሐፍ ቅዱስን የማጥናት እድልን አግኝተዋል። በምረቃው መርሃ ግብር መጨረሻም የተመራቂዎቹ የቤተ ክርስቲያን ተከላ ሰርተፍኬትና የምስጋና የምስክር ወረቀት ተበርክቶላቸው መርሃ ግብሩ እግዚአብሔርን በማመስገን ተጠናቋል። መረጃው የጸጋ ይብሳ ኢሳያስ ነው። የተከበራችሁ ተመልካቾቻችን ለዛሬ ከያዝንላችሁ መረጃዎች መካከል ወደ መጨረሻው መረጃ ስናልፍ አናሲሞስ አሳታሚ ድርጅት አሳታሚ ያጡ መጽሐፍትን ፈትኖ እንደሚያሳትም አሳወቀ። ባለረባችን አማኖዊ ለቢሶ ተጨማሪ ያለው አናሲሞስ አሳታሚ ድርጅት ላለፈው አንድ ዓመት ለቤተ ክርስቲያን መታነጽ የሚጠቅሙ መጽሐፍትን ለቤተ ክርስቲያን በማቅረብ ላይ የሚገኝ አሳታሚ ድርጅት መሆኑ ይታወቃል። የድርጅቱ መስራችና መሪ የሆኑት ዶክተር ተካልኝ ዱጉማ መስከረም 25 በኤቫንጀሊካል ቲቪ አየር ላይ በዋለው የብርቱ ሩፋት በተሰኘው መርሐ ግብር ላይ ከፕሮግራሙ አቅራቢ ከአቶ አለምሸት ሞገስ ጋር ባደረጉት ቆይታ የአሳታሚ ድርጅቱ ቀዳሚ ዓላማ ሰባኪያና አስተማሪዎች ሕዝቡን በእግዚአብሔር ቃል ዕውቀት ለማስታጠቅ በሚያደርጉት ዝግጅት ላይ የሚጠቅሟቸው መጽሐፍት እንዲያገኙ ማድረግ እንደሆነ ተናግረው ነበር። ከዝግጅት ክፍላችን ጋር በስልክ ባደረጉት ቆይታ መጽሐፍትን ጽፈው አሳታሚ የማጣት ችግር ለገጠማቸው ሰዎች የማሳተም አገልግሎትን የሚሰጡበት መንገድን አጋርተዋል። ዋና ዓላማው የሌሎች ጸሐፍት መጽሐፍትን ማሳተም ባይሆንም ከሚያሳትሟቸው መጽሐፍት አስር በመቶ የሚሆኑትን ህትመቶች አሳታሚ ላጡ ጸሐፍት ክፍት እንዳደረጉ የነገሩን ሲሆን፣ ሆኖም መመዘኛዎቹን ያለፉ መጽሐፍት ብቻ ለህትመት እንደሚበቁ ነግረውናል። በዋናነት እንደ አሳታሚ ድርጅት የራሳችን ግብ አለ። ግቡ ማለት ኢትዮጵያ ቤተ ክርስቲያን ውስጥ ያሉትን ችግሮች መቅረፍ አላማችን ስለሆነ እኛው ራሳችን አይደንቲፋይ እያደረግን የምናጽፋቸው ነው። ሁለተኛው ግን አንተ ካነሳው ጥያቄ ዛብሮ የሚሄደው የኢትዮጵያ ውስጥ ያሉ ብዙዎቹ ማለት ጸሐፊዎች ብዙ ጊዜ ከሚቸገሩባቸው ጉዳዮች አንዱ መጽሀፍቶችን ማሳተም ነው። ማሳተም ይቸገራሉ። ያ ማለት ህትመት በራሱ በጣም ውድ ነው። ፕሮሰሱ በራሱ በጣም ውድ ስለሆነ ጸሐፊዎች በጣም የሚቸገሩበት አንዱ ምክንያት ነው። ስለዚህ የተወሰነ ማለት ሁሉንም መጽሀፍቶች የምናገኛቸው መጽሀፎች እናሳጥማለን ማለት ሳይሆን ግን በአመት ውስጥ ከምናሳትማቸው መጽሐፎች አስር ፐርሰንቱን ያህል የሌሎች ፀሐፊዎችን መጽሐፍ ተቀብለን እናሳተማለን። ግን የመጡት መጽሐፎች ሁሉም ደግሞ ይታተማሉ ማለት አይደለም። የምናደርገው የኤዲቶሪያል ፖሊሲ አለን፣ ፕሮሰስ አለን። ሰዎች የጻፏቸው መጽሐፎች እኛ ጋር እንዲታተምላቸው ሲፈልጉ መጽሐፎቹን እንቀበልና በዛ መስፈርት መሰረት እንገመግማቸዋለን። አንደኛ የመጽሐፍቶቹን ጥራት እናያለን። ይዘታቸው ኮንቴንዱ ከመጽሐፍ ቅዱስና ለቤተ ክርስቲያን ከሚሰጠው ፋይዳ አንጻር እናየዋለን። ከሌሎች ምንጮች ዝም ብሎ ኮፒ ፔስት ተደርጎ አለመምጣቱን ቼክ እናደርጋለን። ታዲያ በዚህ ስራ ውስጥ መመዘኛዎቹን ያሟላ መጽሐፍን ካቀረበ ጻፊ ምን ይጠበቃል ብለን ጠየቅን። እገዛችን የሚሆነው አንደኛ የመጽሐፉን ተቀብለን ሙሉ የህትመት ሂደቱን እንወስዳለን የምናደርገው የኤዲቶሪያል ስራውን የሚያሳ የላንጉጅ ኤዲቲንግን የምንሰራው እኛንም፣ ተቨር ዲዛይኑን እንሰራለን። ለያት ዲዛይኑን እናሰራለን። ይህንም ሁሉ እናሰራለን። ስርጭቱን እናሳትማለን። ከዛ ስርጭቱንም የምናካሄደው እንደዛ ይሆናል። ከዛ በኋላ ያለው ወጭ እሱ በቃ መጽሐፉ ሲታተም ከመጽሐፉ ገቢ አስራ አምስት እስከ ሀያ ፐርሰንቱን መጽሐፉ በተሸጠ ቁጥር ያገኛል። እንደዛ ነው የሚሆነው። ግን ከፀሐፊው የምንጠብቃቸው ነገሮች አሉ። ለምሳሌ ያክል የማለት ክፍያውን እንከፍላለን። ግን ለምሳሌ ፕሮሞሽን እንሰራለን አለ ለመጽሐፉ እንዲሸጥ የፕሮሞሽን ላይ እንዲሳተፍ እናደርገዋለን። የምረቃው ቀን እንዲፈርም መጥቶ እንደ ፀሐፊ ንግግር እንዲያደርግ መጽሀፍቶ መጽሀፍቱ መጽሀፍቶቹን የሚገዙ ሰዎች ላይ ለነሱ ፊርማውን እንዲያኖር ምናምን ነገሮች እንደዚህ አይነት ወደ እናስገባለን። ከኛ ጋር እንዲሰራ ማለት ነው። ፕሮሞሽኑን እንዲያግዘን እንፈልጋለን ያው የሚያገኘውን ብር በሽያቂው ላይ ተወሰነ ስለሚሆን እሱም ያን ፕሮሞሽኑን ሊያደርግ እናደርጋለን ከኛ ጋር አብሮ ሊሰራ ማለት። የአናሲሞስ አሳታሚ ድርጅትን ማግኘት የምትፈልጉ ተመልካቾቻችን፣ ዶክተር ተካልኝ ዱጉማ ከብር ቱሩፋት ጋር ያደረጉትን ቆይታ በኤቫንጀሊካል ቴሌቪዥን ዩትዩብ ገጽ ልታገኙ እንደምትችሉ ልናሳውቅ እንወዳለን። የተከበራችሁ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር ቤተሌም ደረጀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ ያደረግን መረጃዎቹን ያዘጋጀንላችሁ እኔ ቤተሌም ደረጀና አማኑኤል ሌቢሶ በጋራ በመሆን ነበር። ከቀሪ ኢቫንጀሊካል ፕሮግራሞች ጋር ልቃት ቆይታ